ሰላም፣ ጣና ስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ ከጣና ቴሌቪዥን የጥቅምት 18 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራ አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ባህር ዳር ከባድ ውጥረት ነግሷል። ባህር ዳርን ውጥረት ላይ የጣለው ጉዳይ ደግሞ እንደሚጠበቀው የፋኖ ድል ተከትሎ የተፈጠረው ስጋት ነው። በተለይም አንዳንድ የባዴን ካድሬዎች ካሪዎች በፋኖ ደጋፊነት እየተጠረጠሩ መሆኑን ተናግረዋል። የባህር ዳሩን አሁናዊ ሁኔታ በዝርዝር እናስደምጣችኋለን። ደሴ ከተማ ዙሪያዋን ፋኖ ከበባ አድርጎ የብልጽግናውን ሰራዊት ድል ነስቶታል። በእለቱ የታየው የደሴው ተጋድሎ የፋኖን የማሸነፍ አቅም የብልጽግናውን ሰራዊት የውጊ አቅም ማነስና የህዝብን ድጋፍ ያሳየ ሆኗል። ዝርዝሩን በዜናችን ታደምጡታላችሁ የብልጽግናው ሊቀመንበር የፈሩት ደርሶባችኋል። አጥብቃችሁ ዝጉት ብለው ለጦር አዛዦቻቸው ያዘዙት ትእዛዝ በፋኖ ተደፍሮባችኋል። ከአዲስ አበባ በቅርብ ርቀት ከአዲሱ ቤተ መንግሥታቸው ደግሞ 68 ኪሎ ሜትር ርቀት ላይ ፋኖ ዛሬ ጉባኤ አካሂዷል። ይህን ታላቅ ድል የሚያበስረውን ዜና በምሽቱ ዜናችን የምሰሙት መረጃ ነው። ብልጽግና ሌላ የሰራዊት ምልመላ ውስጥ ተሰማርቷል። ብልጽግና ወደ ሰራዊት ምልመላ የገባው ደግሞ በአዲስ ዘርፍ ሲሆን፣ እሱም ጦር ከፈታው ወሬ የፈታው በሚለው መርህ መሰረት የሚዲያ ሰራዊት ምልመላ ነው የገባው ዜናችን በዝርዝር ያስደምጣችኋል በኦሮሚያ ክልል የሚደረገው የንጹሃን ጭፍጨፋ ዛሬም ተጠናክሮ ቀጥሏል ሃይማኖት ተኮሩን ጭፍጨፋ በቸልታ ያለፈው የቅዱስ ሲኖዶሱ ጉባኤ በአንጻሩ የህወሓቱ መንበረ ሰላማ ያንድነት ጥሪ አቅርቦለታል ዜናችን የሚያስደምጣችሁ የሰዓቱ መረጃችን ነው የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን እናልፋለን። የባህር ዳሩ ውጥረት፣ የአማራ ክልል ርዕሰ መዲና ባህር ዳር ከፍተኛ ውጥረት ላይ ናት። የክልሉ ርዕሰ መስተዳደር ከአራት ኪሎ ተጽፎ የሰጣቸውን የሹምሽር ደብዳቤ ለሚመለከታቸው ግለሰቦች በማደል የኃላፊነት ሽግሽግ ያደረጉ ቢሆንም ከተማዋ በፋኖ ከበባ ውስጥ መሆኗ ካድሬውን አስጨንቆታል። የባህርዳር ውጥረት የአማራ ክልል እርሰ መዲና ባህርዳር ከፍተኛ ውጥረት ላይ ናት። የክልሉ እርሰ መስተዳደር ከአራት ኪሎ ተጽፎም የተሰጣቸውን የሹምሽር ደብዳቤ ለሚመለከታቸው ግለሰቦች በማደል የኃላፊነት ሽግሽግ ያደረጉ ቢሆንም ከተማዋ በፋኖ ከባ ውስጥ መሆኗን ካድሬውን አስጨንቆታል። የጣና ቴሌቪዥን ምንጮች ባደረሱ መረጃ እንደገለጹት ባህርዳር ከተማ በፋኖ ከባ ውስጥ መግባቷን ግምገማ አድርገዋል። ይህ ደግሞ ካድሬው ለከፋ ስጋት መዳረጉን ተከትሎ ከተማዋ ከፍተኛ ወታደር የተማ አባት መሆኑን ምንጮቻችን ተናግረዋል። በተለይም በቅርቡ የጣና ፎረም ስብሰባ ባህርዳር ላይ በተካሄደበት ወቅት ፋኖ የከፈተው ጥቃት ስብሰባው በወከባ እንዲቋጭ ያስገደደ ሲሆን፣ በዚህ ሰዓት የክልሉ ርዕሰ መስተዳደርን ጨምሮ ኳናና ሹሞችም አዲስ አበባ ነው የሚያድሩት። ባዴን በዚህ ደረጃ በጭንቀት ላይ ባለበት ሁኔታ ውዲ ደግሞ ከባህር ዳር በቅርብ ርቀት ፋኖ ድል ተቀዳጅቷል። በጀኔራል ማህመር ተሰማ የሚመራውና በአማራ ክልል ርዕሰ መስተዳደር ውዳሴ የቀረበለት ምስራቅ እዝ ዛሬ ክምር ድንጋይ አቅራቢያ ብርቱም ተመተዋል። ተጋድሎን ያደረገው የአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፈለው ደስ የኮር ተራራው ራስ ጉና ክፍለ ጦር ሲሆን የተሳካ ኦፕሬሽን ፈጽሟል። ዛሬ ከምሽቱ 11 ሰዓት ልዩ ስሙ ዘበራት ተብሎ የሚጠራ አካባቢ ከክምር ድንጋይ በሶስት አባዱላም ተሽከርካሪ እንቅስቃሴ ላይ እያለም። በክፍለ ጦሩ ምክትል ወታደር አዛዥ አርበኛ ተመስገን አብርሃም መሪነት የብልጽግናውን ስራይት ብርቱም ተመተዋል። በዚህ ኦፕሬሽን ሰባት ከአስራ ሁለት በላይ ቀላልና ከባድ ቁስለኛውን ይዞ ወደ ደብረ ታቦር ተመልሰዋል። ተመልሷል። በታች ጋይንት ቀጠና ከፍተኛ ኃይል አሰማርቶ፣ በአጋጥና በኤፍራት በገብርዬ ክፍለ ጦር ሠራዊት ከባድ ሠራ ደርሶበት እየተመለሰውም የብልጽግና ሠራዊት ዛሬም በዚሁ ቀጠና የደፈጣ ኦፕሬሽን አስተናግዶ ተመልሰዋል። እነዚህ ተከታታይ የፋኖ ድሎች የባዴን አስተዳደር ከፍተኛ ጫና ላይ የወደቀ ሲሆን በተለይም ባህርዳር ከተማ ከፍተኛ ውጥረት ላይ መሆኗን ኗሪዎቿን አስጨንቋል ብሏል ኗሪዎቿን አስጨንቋል ተብሏል። ወደ ተከታዩ ዜናችን እናልፋለን። በሌሊት ለማጥቃት የወጣው ሰራዊት ከፍተኛ ጉዳት አስተናግዶ ተመለሰ። በደወሎ ዞን ደሴ ዙሪያ ወረዳ ላፈና ወጥቶ የነበረው የብልጽግናው ሰራዊት በፋኖ በተደረገበት ፀረ ማጥቃት ከፍተኛ ኪሳራ አስተናግዶ መመለሱ ተሰምቷል። በሌሊት ለማጥቃት የወጣው ሰራዊት ከፍተኛ ጉዳት አስተናግዶ ተመለሰ። በደወሎ ዞን ደሴ ዙሪያ ወረዳ ላፈና ወጥቶ የነበረው የብልጽግናው ሰራዊት በፋኖ በተደረገበት ፀረ ማጥቃት ከፍተኛ ኪሳራ አስተናግዶ መመለሱ ተሰምቷል። የጣና ቴሌቪዥን የመረጃ ምንጮች ለዝግጅት ክፍላችን በላኩት መረጃ እንደገለጹት በደሴ ዙሪያ በተለያዩ ወረዳዎች በርካታ ሰራዊት በቡድን መሳሪያ አጅቦ ፋኖ አለበት የተባሉ ቦታዎችን ከበባ ውስጥ ለማስገባት ሙከራ አድርጎ እንደነበር ገልጸው፣ ሆኖም በፋኖ በተፈጸመበት የደፈጣ ጥቃት ከፍተኛ ኪሳራ አስተናግዶ ተመልሷል ሲሉ ገልጸዋል። የብልጽግናው ጥምር ጦር ከቅርብ ጊዜ ወዲህ መደበኛ የሌሊት አፈናዎችን ለማድረግ በሁሉም አካባቢዎች እንቅስቃሴ እያደረገ መሆኑን የገለጹት የመረጃ ምንጮቻችን በደስ የዙሪያ ወረዳ አያታና ቅድ ገቢያ በሚባሉ አካባቢዎች ዘልቆ የገባው ያገዛዙ ሰራዊት በርካታ ቁጥር ያለው ኃይልና ዘመናዊ የቡድን መሳሪያ ተጠቅሞ የነበረ ቢሆንም ከፍተኛ ሰዋዊና ቁሳዊ ኪሳራ አስተናግዶ ተመልሷል ብለዋል። በባዲኑ ሚሊሻና አድማብተና መንገድ መሪነት በሞርተርና ዲሽቃ ታጅቦ ወደ ተጠቀሱት ወረዳዎች የገባው የብልጽግናው መከላከያ ሰራዊት የጸረ ሽምቅ ማጥቃት ለማድረግ አስቦ የገባ ቢሆንም በአካባቢው በሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክዝ ፈጣን ጥቃት ሲደርስበት ካሰበው በተቃራኒው ወታደራዊ ኪሳራ አስተናግ አግዶ መመለሱን የገለጹ የጣና ቴሌቪዥን የመረጃ ምንጮች ፋኖ ለሰራው የጸረ ማጥቃት ኦፕሬሽን የብልጽግናው የውስጥ የመረጃ ምንጮች ጉልህ ድርሻ እንደነበራቸው ገልጸዋል። የመረጃ ምንጮች ጥምር ጦሩ ለሰዓታት እንኳን መዋጋት ሳይችል አካባቢውን ለቆ ወጥቷል ተብሏል። በቀጠናው የሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ በኦፕሬሽኑ የጦር መሳሪያና በርካታ ተተኳሾቹንም እንዳገኘ ተገልጿል። ከዚሁ የአማራ ፋኖ ብሔራዊ ኃይል የዕለቱ ተጋድሎ መረጃ ሳንወጣ የአጼ ቴዎድሮስ እዝ በአዊ ብሔረሰብ አስተዳደር ዞን ለግዳይ ስምሪት በወጡ የባዲኑ የሚልሻና የአድማ ብተና ኃይሎች ላይ ከባድ ኪሳራ አድርሷል። የአፋ ባጽ አፄ ቴዎድሮስ ሶስተኛ ጎጃም አገው ምድር ክፍለ ጦር አዩ የእርሻ ልማት ላይ በከፈተው የተቀናጀ ማጥቃት የብልጽግናው ሰራዊት ጥምር ጦር አባላት በርካታ ኃይላቸው እርምጃ ሲወሰድበት፣ የሚጓጓዙበት ተሽከርካሪም መውደሙን የአይንማኞች ተናግረዋል። የብልጽግናው ጥምር ጦር በፋኖ በተከፈተበት ድንገተኛ ጥቃት በርካቶች እርምጃ ሲወሰድባቸው፣ ቀሪዎቹ ከከባድ እስከ ቀላል ቁስለኛ ሆነዋል። በዚህ ድንገተኛ ጥቃት በተለይም የሚልሻ ኃይሎች ክፉኛ መጎዳታቸውን የገለጹት የመረጃ ምንጮች በርካታ የነፍስ ወከፍ መሳሪያዎችም በፋኖ እጅ መግባታቸው ታውቋል። ከጥቃቱ የተረፈው የባዲኖ ሚልሻ ቆስለኞችን ወደ ግምጃ ቤት ይዞ የሸሸ ሲሆን፣ በዚህ ሰዓትም የግምጃ ቤት ጤና ጣቢያ በብልጽግና ሰራዊት መሞላቱን ምንጮቻችን አረጋግጠዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 18 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። አዲስ የሰራዊት ስምሬትና መልመላ ያስፈልጋል። ብልጽግና የብልጽግና ሰራዊት በአማራ ክልል እያደረገ ያለውን የዝር ማጥፋት ዘመቻ በዝግ ግምግሟል። የጣና ቴሌቪዥን የውስጥ የመረጃ ምንጮች ለጣቢያችን እንደገለጹት ብልጽግና በሁለት ሳምንት አጠናቅቀዋለሁ ብሎ በአማራ ክልል የከፈተውን ጦርነት ከሰሞኑ የገመገመ ሲሆን በሁለት ዓመት ውስጥ የደረሰበትን ጉዳት በጥናታዊ ጽሑፍ አቅርቧል። በመድረኩ የአገዛዙ ሰራዊት በአማራ ክልል የደረሰበትን ኪሳራ በዝርዝር ኦዲት ያደረገ ቢሆንም አሁንም ለጦርነት ከፍተኛ ዝግጅት ላይ መሆኑን አሳይቷል። ለዚህ ደግሞ ከፍተኛ የሆነ የማህበራዊ ሚዲያ ሰራዊት ምልመላና ስምሪት ለመስጠት በዝግ መምከሩን የጣና ቴሌቪዥን ምንጮች ተናግረዋል። መድረኩን የመሩት የብልጽግናው ምክትል ኤታማዦር ሹም ጄኔራል አበባው ታደሰ ሲሆኑ የብልጽግናው ከፍተኛ ወታደራዊ መኮንኖች፣ የመከላከያ ፐርሰናሎች፣ የመረጃና ደህንነት ሰዎች እንዲሁም ከፍተኛ የብልጽግናው የፖለቲካ አመራሮች ተካተዋል ተብሏል። በዚህ ስብሰባ ላይ የሰራዊት ምልመላና ስምሪቱ በስኬታማነት መቀጠሉን ጄኔራል አባው የተናገሩ ሲሆን አሁን የሚያስፈልገን የሚዲያ ሰራዊት ግንባታ ነው። ጠላቶቻችን ትልቁ አቅማቸው የሚዲያ ሰራዊት ነው፣ የእኛ ደግሞ ትልቁ ድክመታችን ይክንፍ ነው ብለዋል። ለዚህ አገልግሎት የሚሆን በቂ የሚዲያ ሰራዊት መንግስት ትኩረት ሰጥቶ የሚሰራበት መሆኑንም ጄኔራሉ ተናግረዋል። በአገር ውስጥ ያለውን ጦርነት በድርድር ለመፍታት ብልጽግና ፍላጎት የሌለው ለምንድን ነው? የባህር በርን ከማሳደዶ በፊት ከእርሶ ህዝብ ጋር ይታረቁ የሚሉ ጥያቄዎች ሰዎች የቀረበላቸው የብልጽግናው ሊቀመንበር በዚህ መንግስት ልክ ለውይይት በሩን የከፈተ መንግስት የለም፣ እኔንና ጌታቸውን ያየ እንዴት በዚህ እኛን ያማናል ሲሉ ምላሽ ሰጥተዋል። የብልጽግናው ሊቀመንበር ምንም እንኳን ብልጽግና ለጦርነት የሚያደርገውን ሰፊ ዝግጅት ለመደበቅ ቢሞክሩም፣ ተመልሰው ደግሞ ጦርነትን አንፈልግም፣ ኤርትራውያን እምቢ ብለው ከገጠሙን ግን ፍልስጤምን አላዩ ማለት ነው፣ እኛን ማንም አያቆመንም ሲሉ የጦርነት አቅማቸውን ገልጸዋል። የአማራ ክልሉ ጦርነት ግምገማ ላይ ጄኔራል አበባው የሚዲያ ሰራዊት ያስፈልገናል ሲሉ የተናገሩት ዛሬ የብልጽግናው ሊቀመንበር በፓርላማ ቀርበው ማንም አያቆመንም ብለው ለገለጹት ከኤርትራ ጋር ለሚካሄደው ጦርነት የታሰበ እንደሆነ የውጊያ መረጃ ተንታኞች ተናግረዋል። የብልጽግናው ሊቀመንበር ያዋቀሩት የምክክር ኮሚሽን የአውሮፓ ጉዞውን በተመለከተ በፓርላማ ሲናገሩ ለንደን ላይ ኤርትራውያን ሊረብሹት ሞክረዋል፣ መጀመሪያ የራሳቸውን ጉዳይ ቢፈቱ ይሻላል ሲሉ ከተናገሩ በኋላ ከኤርትራ ጋር ይካሄዳል የሚባለውን ጦርነት አስመልክቶ ሲናገሩም እምቢ ብለው የገጠሙን በየአመቱ ሶስት ሚሊዮን ህዝብ እንወልዳለን። ይህም ማለት በአመት አንድ ኤርትራን እንወልዳለን ማለት ነው ሲሉ በእብሪት ተናግረዋል። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። በነገራችን ላይ በየአመቱ ኢትዮጵያ ሶስት ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ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 ሰው እንዴት ዩክሬን እያየ ፓለስቲኒን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጥሃል እንጂ አይሞትልህም። መጨረሻ የምትሞተው አንተ ሆነ? አያዋጣም። ከበደ አለ ተሰማ አለ ይባል አያዋጣም። ከበደ ተሰማ አስር ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት። ዜናዎቻችን እንደቀጠሉ ናቸው። አዲስ አበባ አቅራቢያ ፋኖ ጉባኤ አካሄደም። የብልጽግናው ሊቀመንበር በስጋትነት በሚመለከቱት የአዲስ አበባ አቅራቢያ ፋኖ ከወታደራዊ ድሎቹ በተጓዳኝ የሰራዊት ስልጠናና ጉባኤ በማካሄድ ወታደራዊ አቅሙን አሳይቷል። ዛሬም ከአዲስ አበባ እና ከደብረ ብርሃን በቅርብ ርቀት ተመሳሳዩን ጉባኤ አዲስ አበባ አቅራቢያ ፋኖ ጉባኤ አካሄደም። የብልጽግናው ሊቀመንበር በስጋትነት በሚመለከቱት የአዲስ አበባ አቅራቢያ ፋኖ ከወታደራዊ ድሎች በተጓዳኝ የሰራዊቱ ስልጠናና ጉባኤ በማካሄድ ወታደራዊ አቅሙን አሳይቷል። ዛሬም ከአዲስ አበባና ና ከደብረ ብርሃን በቅርብ ርቀት ተመሳሳዩን ጉባኤ አካሂደዋል። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት ከግንባር ተጋድለው ጎን ለጎን ለሕዝባዊ የሉና ትግሉ ቁልፍ የሆነውን ሕዝባዊ ውይይት በደብረ ብርሃን ዙሪያ በማካሄድ ላይ ይገኛል። የዙ ቃል አቀባይ ክፍል የዛሬውን ውይይት አስመልክቶ ለጣና ቴሌቪዥን ላከው መረጃ በደብረ ብርሃን ዙሪያ ባሱና ወረና ጊፍት ጭምብሬ መሃል አምባ ቀጠና ህዝብን በማንቃት አደረጃጀት በመስራት አመራር በተጓደረባቸው አካባቢዎች አመራር በመምረጥ የአባት አርበኞች ፋኖ ጦር አደረጃጀቶችን ማንቃትና ግንዛቤ መፍጠር ተጠናክሮ የቀጠለ ሲሆን የአማራ ፋኖ ሸዋ ጠቅላይ ግዛትዝ ከፍተኛ አመራሮችና ና በየደረጃ ያሉ አመራሮች በስምሬት ቀጠናዎች ላይ ከህዝብ ጋር በወቅታዊ ጉዳዮች ዙሪያ በአማራ ህዝብ የህልውና ትጋለው የትግል ሁኔታ ላይ ጥልቅ ውይይት እየተደረገ ነው ብሏል። የሸዋ ጠቅላይ ግዛትዝ ከፍ ከፍተኛ አመራሮች ከህዝብ ለሚነሱ ጥያቄዎች ማብራሪያ እየሰጡ ህዝብን እያደራጁና ለህልውናው ነው የሚዋደቅ አርበኞች ፋኖ ጦር እያደራጁ ይገኛሉ፣ ሲል የገለጸው የዙ ቃል አቀባይ ክፍል በአማራ ህዝብ የህልውና ትግል መንግስት ኃላፊነት የማይሰማው የብልጽግናው አገዛዝ የሚያደርሰውን ህዝባዊ እርቂት በመመከት በኩል የአማራ ህዝብ ከፊት ተሰልፎ የከፈለው መስዋዕትነት ከፍተኛ መሆኑን የዙ ከፍተኛ አዛዦች ተናግረዋል። በታላቁ አርበኛ መከተው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተከታታይ ታላላቅ ድሎችን የተጎናጸፈ የተጠለፈባቸውን ተጋድሎች እያደረገ ይገኛል። የብልጽግናው ሊቀመንበር ከሁለት ዓመት በፊት በጽህፈት ቤታቸው ለሰበሰቧቸው የሰራዊት አዛዦቻቸው ያስተላለፉት ጥብቅ መመሪያ ነበርም። ኮሎኔል መንግስቱ የውድቀቱ ፍጻሜ የሆነው ሸዋ ላይ ነው። ይህ ጽንፈኛ ቡድንም ሸዋ ላይ አቅም እንዳይኖረውና ከአካባቢው ተሰባስቦ ሸዋ ላይ እንዳይከማች ከፍተኛ ኃይል አሰማሩ ብለው ማዛቸውን በተደጋጋሚ መግለጻችን ይታወሳል። በዚህም የብልጽግናው ሊቀመንበር መንበር ትእዛዝ መሰረትም በሸዋ ጠቅላይ ግዛት የተሰማረው የብልጽግናው ሰራዊት አብዛኛው ኤሊት ፎርስ የሚ ባለው ሪፐብሊካን ጋርድ ልዩ ዘመቻ አየር ወለድ ኮማንዶና ና ባህር ኃይል መሆኑም ይታወቃል። የአማራ ፋኖ ግን ይህንን ሁሉ የብልጽግና ሰራዊት በሚገባ ዋጋውን እየሰጠም በድል መጓዙን ቀጥሎበታል። ሸዋ ላይ የተሰማረውን የብልጽግናውን አየር ወለድ ኮማንዶ ክፍለ ጦር አስመልክቶ የዙን ግምገማ ለጣና ቴሌቪዥን የገለጸው አርበኛ አዶና ያበበ መከላከያ ውስጥ አለ የተባለው ኤሊት ፎርሱን በሙሉ ሸዋ ላይ ያሰፈረበት ምክንያቱ የአማራ ህዝብ የህሉና ድሉ መዳረሻ ሸዋ ስለሆነ ነው። ኮሎኔል መንግስቱ ሰላ ድንጋይ ሲያዝ እንደፈረጠጠው ሁሉ የአብይጣፈንታም ይህ እንደሚሆን ስለተረዳ ቤተ መንግስቱን ለመጠበቅ ነው በርካታ ኤሊት ፎርስን ሸዋ ላይ ያሰፈረው ብሏል። ሆኖም በቀጠናው ነው የገባው አምስት አየር ወለድ ኮማንዶ ክፍለ ጦሮችን ጨምሮ ሪፐብሊካን ጋርድ ልዩ ዘመቻና ባህር ኃይል ሰራዊት በፋኖ የሚደርስበትን ምት መቋቋም እስኪሳነው ድረስ ድባቅ መመታቱን በተደጋጋሚ ታይቷል። በዚህ ጉዳይ ተጨማሪ ማብራሪያ የሚሰጠው አርበኛ ዱና ያበበ የሰጠውን ማብራሪያ ዙሪያ ተከታትለን እንመለስ። የአማራ ፋኖ ሸዋ ጠቅላይ ግዛት የሚንቀሳቀስበት አጠቃላይ ለአዲስ አበባ ቅርብ የሆነው ሸዋ ጠቅላይ ግዛት ህዝብ ላይ አምስት የብልጽግናው አየር ወለድ ኮማንዶ ክፍለ ጦር መሰማራቱ ነው የሚታወቀው እና ይህ ለምን ሆነ የሚሉ ተደጋጋሚ ጥያቄዎች ይቀርቡልናል። እንዲሁ እናንተ በትንተናችሁ ለምንድ ነው ይህን ያክል ሀይል ብልጽግና ሊያስተማራ የቻለው? በዚህ ጉዳይ ላይ በዚህ ቀጠና ላይ አመሰግናለሁ። ነው በተለይም ልዩ በሚባል ደረጃ መከላከያ ውስጥ አለ የሚባለው ዘመናዊ ኃይሉ እንግዲህ በኮማንዶ ደረጃ የሰለጠነው በክፍለ ጦር ደረጃ ያዋቀሩት ልዩ ዘመቻዎችን ጭምር ናቸው። ሸዋ ላይ የልዩ ዘመቻ መሪዎች እንዲሁ እንዳለከው የአምስት በላይ የሚበልጡ የኮማንዶ ክፍለ ጦሮች ናቸው። ሸዋን በአብዛኛው በር ለመዝጋት ሸዋ ላይ የተሰማራ ኃይል ያለው ይህም በተመሳሳይ ሌላም ጭምር ከሚኒሻውም ከአድማ ውጭ ያለው ኃይል ይሄ በሀገር ደረጃ ኢሊት ፎርስ የሚባለው ኃይል ሸዋ ላይ የተሰማራበት ዋናው ምክንያት እንግዲህ የአማራ ትግል የመጨረሻው መጓጫ የሸዋ ምድር ነው። የትኛውም አካባቢ ላይ ተጋድሎ አድርገን ምንም አይነት መስዋዕትነት ከፍለንም ጭምር የአማራ ትግል ግን በአሸናፊነት ይሄንን ስርዓትም አንኮታክቶ ለመጣል ደግሞ ዋናው መዳረሻ ግባችን አራት ኪሎ ስለሆነ የትኛውም አማራ ሸዋን ይዞ አራት ኪሎ እንዳይገባ የሚል ህልም አለው የአብይ አህመድ ላይ አስተዳደር ዋናው ምክንያቱም ሸዋን አጥረን የአማራን ትግል ማሸነፍ እንችላለን የሚል የመጨረሻ ካልኩሌሽናቸውን እየተጠቀሙ ሸዋ ላይ ጠንካራ የሚባል ኃይላቸውን አስፍረው ነው ያሉት። ነገር ግን ይሄ ኃይል ሸዋ ላይ ገብቶ በፍጹም አልተሳካለትም። አብዛኛው ኃይል እጅ ሰጥቷል። አብዛኛው ተደምሷል። ትናንትናና ሰሞኑን ብቻ በመቶ አንደኛ፣ በመቶ ሶስተኛ እና በተለይም ደግሞ በመቶ አራተኛ ክፍል ጦሮች ላይ ኮማንዶ ክፍል ጦሮች ላይ ተደጋጋሚ የሆነ ምት አርፎባቸው ሙሉ ለሙሉ በሚባል ደረጃ አቅማቸው ከገቡበት አንጻር የከዳው ጥቁር ዘመናዊ መሳሪያቸውን ስናይፐር ድሽቃቸውን ጭምር የያዙ የሚከዱ ሰራዊቶች ተበራክተዋል። ይሄ ኃይል ሸዋ ውስጥ ገብቶ ሙሉ ለሙሉ በሚባል ደረጃ ተበትኖ ተመቶ ተደምስሶ ነው ያለው። ዋናው ምክንያታቸው ግን ብዙ ትጥቅ ትግሎች የመጨረሻው መቋጫቸው ከመንግስቱ ኃይለማርያም ጀምሮ ሸዋ ላይ እንኩትኩታቸው የወጣው ከመንዝ እስከ ሰላ ድንጋይ ከሸዋ ሮቢት እስከ መረሃ ቤቴ እንደሆነ ይታወቃል። ስለዚህ ይሄንን ቀጠና መዝጋት የአማራ ትግልን ከግቡ እንዳይደርስ እናደርገዋለን የሚል ተስፋ ያላቸው ይመስላል። ነገር ግን ተስፋቸው ጨልሞ በሀገር ደረጃ የሚተማመኑበት ኢሊት ፎርስ ወይም ደግሞ ዘመናዊ የሚባለው ጦራቸው ተበጥኖ ና ያለው አሁን ባለው የሸዋ ትግል አስተላለፍ ውስጥ ወደ መጨረሻው ዜናችን እናልፋለን። በኦሮሚያ ክልል አሩሴ ዞን ባርሴ ሀገረ ስብከት ጉና ወርዳ በሚገኝ ወኖጃዊ ቀበሌ የሚኖሩ የኢትዮጵያ ኦርቶዶክስ ተዋዶ መመናን መገደላቸውን ከቦታው የደረሰን መረጃ በኦሮሚያ ክልል በንጹሃን ላይ ግድያ ተፈጸመም። በኦሮሚያ ክልል አርሲ ዞን አርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖጃዊ ቀበሌ የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን መገደላቸውን ከቦታው የደረሰ መረጃ ያሳያል። በዛሬ ሁለት የደረሰውን ሃይማኖታዊ ተኮር ግድያ አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን ቴሌቪዥን እንደዘገበው በቀበሌው የሚኖሩ 14 ምዕመናን ከሌሊቱ 6 ሰዓት አካባቢ ከተኙበት ከቤታቸው አስወጥተው የታጠቁ ሀይዶች በከፈቱት ተኩስ ቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበር ሲል ዘግቧል። ሚዲያው አክሎም የተገደሉት ምዕመናን የዕድሜ ክልላቸው ከሁለት ዓመት ጀምሮ እስከ ሰባ ስድስት ዓመት አዛውንት እንደሚገኙበት የገለጸ ሲሆን በተጨማሪም ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አምቦሳ ከተማ ሪፈር መሄዳቸውን የማህበረ ቅዱሳን ቴሌቪዥን ገልጿል። ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ የሚኖሩ ስምንት ምዕመናን ሌሊት ላይ ከቤታቸው ወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸው ይታወሳል። ከተገደሉት ምዕመናን ውስጥም ስድስቱ በገገሌ ባለወልድ ቤተክርስቲያን አንዱ ደግሞ በሙዬ ቅዱስ ዮሐንስ ቤተክርስቲያንና ና ቀሪሟቾቹ ባሉበት አካባቢያቸው ስራ ተቀብራቸው መፈጸሙ ተገልጿል። በመረጃው እንደተመላከተው በቀበሌው ባለው ከፍተኛ ስጋት የተነሳ በቀጣይ የባሰ ችግር እንዳይፈጠር በአገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባል ሲሉ የሚገልጹት ምዕመናኑ በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የመከላከያል ለ ጊዜው በስፍራው እንደሚገኝ በመረጃው ተጠቅሷል። በኦሮሚያ ክልል ሃይማኖትን መሠረት ያደረገው ግድያ በተደጋጋሚ የሚፈጸም ቢሆንም የቤተክርስቲያኗ ጠቅላይ ቤተ ክህነት የሰጠችው ምላሽ የለም። ሆኖም ዓመታዊ ጉባኤውን ያካሄደው ቅዱስ ሲኖዶስ ጉባኤም ራሱን ከቤተ ክህነት አፈንግጦ መንበረ ሰላማ ከፍቻለሁ ብሎ የራያን ለማጣና አካባቢው እንቅስቃሴ ውስጥም የሚያሳፍነውን የትግራይን አቡነ ሰላማን የአንድነት ጥሪ ማቅረቡን አስታውቋል። በራያን ለማጣና አካባቢው የሚገኙ ቤተክርስቲያን አገልጋዮች የህወሓት የሃይማኖት ክንፍ በሆነው አቡነ ሰላማ አሰጭነት እየታፈኑ ወዳልታወቀው ቦታ እየተወሰዱና የቤተክርስቲያኒቱ ማህተሞችም እየተሰበሩ ከትግራይ ክልል መቀሌ ከተማ በሚመጡ ማህተሞችም እየተቀየሩ መሆኑ የሚታወቅ ነው። እነዚህን የአቡነ ሰላማ ድርጊቶችም በቅዱስ ሲኖዶሱና በቤተ ክህነቱ ሲወገዙ አልተስተዋልም። ክቡራትና ክቡራን የጣና ቴሌቪዥን አድማጅ፣ ተመልካቾቻችን የጥቅምት 18 ቀን 2018 ዓ.ም የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር